ወጣት በሪውን ሐብተወልድ ይባላል። የባህር ዳር ከተማ ነዋሪ አካል ጉዳተኛ ነው። በአካል ጉዳተኝነቱ ምክንያትም ለረጅም ጊዜ ከቤት ውጭ ለመንቀሳቀስ ይቸገር እንደነበር ይናገራል። በእግረኛ መንገድ ወጣ ገባ ስለሆነ እንኳን አይደለም ለወርቸት ውልቸር ተጠቃሚ ማየት ለተሳናቸው ራሱ እየወደቁ እየተጋጩ ብዙ ስቃይ ነበረው። አይደለም ለኛ ለውልቸሮች ማለት ነው። እኛ ደግሞ በዚህኛው ላለመግባት በአስፓት ስነድ መኪና አለ፣ በስበርስ ግጭት አለ፣ መንገድ መጣበብ አለ። ያ ነገር በጣም ብዙ ከዛው ላይ የነበረውን ችግር የቀረፈ ነው ማለት ይችላል። ልክ እንደ ወጣት ሀብተወልድ ሁሉ በባህር ዳር ከተማ የሚገኙ ሌሎች አካል ጉዳተኞችም በዚሁ ተመሳሳይ ምክንያት የችግሩ ሰለባ እንደነበሩ ይገልጻሉ። ወጣ ገባ ይሆናሉ፣ ለሰው አይመቹም። ሳይክልና መኪና በአንድ ላይ ነበር ተደራርቦ የሚሄደው። በዋናነት አይነ ስውራን ስንሄድ መካከል ላይ ፖሎች እግረኛዎች ላይ ስለነበሩ ይገጩናል ኳሎችን በምን ሸርፍ ሰዓት ላይ ደግሞ አንዳንድ የሊስትሮ ድንጋዎች ምናም የሚተዋቸው አሉ። እነሱ ይመቶ ናን ያነቅፉን ነበር። እንዲሁም ገደሎች፣ ክፍት ዲሽቦች፣ የውሃ ማንኳላዮች ሁሉ ክፍተት ስለነበራቸው እነሱ እሱ ላይ ሁሉ እየገባ ነው ችግር ከእንቅት ላይ ጆሮ ደግፍ እንደሚባለው ከጉዳት ላይ ጉዳት እየደረሰብን የነበረበት ሁኔታ አለ አካል ከዚህ በፊት ቤት ላይ ነው የሚውሉትኝ። እሱ ደግሞ መነው ችግሩ ምንድ ነው የመንገድ አቅርቦት አለመኖር ነው። አሁን ላይ በከተማዋ እየተከናወነ የሚገኘው የኮሪደር ልማት ግን ወጣት ሀብት ወልድን ጨምሮ ሌሎች አካል ጉዳተኞች ምቹ ሁኔታን ፈጥሯል። አካል ጉዳተኞችን ታሳቢ አድርገው በተገነቡ ጎዳናዎች መንቀሳቀስ ጀምረዋል። ከዚህ አልፎ በሊስትሮና በሌሎች የስራ መስኮችም መሰማራት ጀምረዋል። ሌቭል ነው መንገዱ። እንደፈለግነው በፈለግነው መንገድ ወጣን እንገባለን በፈለግነው አይነት ዳይሬክሽን መሄድ እንችላለን። ዊልቼር ማንም ሳይገፋን አቀበት ነው ቁልቁለት ነው አግዙን ሳንል ያው በፊቱ የነበረው እና ያሁኑ በጣም ለኛ የተለየ ነገር ነው። አሁን ላይ የተሰሩ መስመሮች ወይም ኮሪደሮች ግን ለአይነስ ጉራን መሀል ላይ ፖልም ሆነ ምንም አይነት እንቅፋት የሌለበት ነጻ የሆነ መስመር እንድንሄድ ያለምንም ስጋት እንድንንቀሳቀስ የሆነበት ነው። ታስቦ የተሰራ ነው የሚመስለው። መጀመሪያውንም ከሱሮ መሰረቱ በቃ ምንም ያስቸግር ነገር የለውም አሁን የተጀመሩ ጊዮርጊስ አካባቢ ላይ የሚጨይ ያየውት ነበረ እና በቃ ሁሉን አካታች የሆነ አሰራር ነው የተሰራው። በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ለማህበረሰቡ ዘርፈ ብዙ ተጠቃሚነትን እያሳየ ይገኛል።